እንግዲህ ጨረቃ የጊዜ መለያ አገልግሎቷ ምንድን ነው? እንደ ኢስላም ከተባለ የጊዜ መቁጠሪያ ነች። አላህ በሱረት በቀራ ላይ ይናገራል። የስአሉነከ አን ልአሂላ ቁል ህየ መዋቅት ይላል። ሙሐመድ ሆይ ሰዎች ስለ ጨረቃ አገልግሎት ይጠይቀዋል፣ አንተም እርሷ የጊዜ መለያ እና መቁጠሪያ ነች በላቸው ይላል። ከዚህ ውጭ ሌላ ምንም አገልግሎት የላት። ልክ አንድ ሰው ወደ ሆነ ጉዳይ በሚሄድ ጊዜ ሰዓትን አይቶ ሲመለስም ሰዓትን አይቶ እንደሚመለስ። አረ የዛኔ ይሄ ነገር አንድ ሰው ለምሳሌ የሆነ ክርስቲያኖች ብዙ ጊዜ ይሄን ጥያቄ ስለሚያነሱ ጨረቃን ታመልካችሁ እላችሁ ለማለት ይሄን ያነሳሉ። ቤተክርስቲያን ሲሄድ አንድ ሰው ሰዓት አይቶ ቢሄድና ሲመለስም ሰዓት አይቶ ቢመለስ ይህንን የጊዜ መቁጠሪያና መለየ አደረገው አመለከው ማለት ነው። ሰዓቱን አይደለም ጊዜ ነው የለየበት፣ ሰዓት ነው የቆጠረበት። አሁንም ይሄ እንዲሁ ሱሙ ሊሮእየትህ ዋፍትሩ ሊሮእየትህ አሉ ነብ ስ የረመዳንን መግባት የሚያረጋግጠው ጨረቃ በሚወጣ ጊዜ መጾም ጀምሩ። ልክ የረመዳን ወር ደግሞ ማለቁን የሚያረጋግጠው ሌላ አዲሱ ጨረቃ ሲወለድ፣ የዛኔ አፍጥሩ ብለው ተናገሩ። ክብረ በዓልን አክብሩ የዛኔ ብለው ተናገሩ። ይሄ ቀጥታ ቃል በቃል መጽሐፍ ቅዱስ ላይ አለ፣ የሚገርመው መጽሐፍ ቅዱስ ላይ አለ። መዝሙረ ዳዊት ላይ ምዕራፍ 104 ቁጥር 19 ላይ አካባቢ ጨረቃንም የጊዜ መለያ ያደረካት እያለ ይናገራል ዳዊት እና ልክ እንዲሁ መጽሐፈ ሲራክም ላይ የጊዜ መቁጠሪያና መለያ እንደሆነች ይናገራል። ክብረ በዓላት የሚያክብሩበትም እሱ እንደሆነ ይናገራል በጨረቃው አስመልክቶ ማለት ነው። እና ይህ ነው የጊዜ መለያና መቁጠሪያ ነች። ለቀደምት ነብያትም የነበረች ነች። ልክ እንዲሁ ለዚሁም ዘመን ሰዎች አደረጋት። እሺ፣ በሚቀጥለው ቀን እያደገች እያደገች ለወር ያክል ትቆያለች። ከዚያ እንደገና እንዳደስ ትቆያለች፣ ተንዳደስ እንደገና ትወጣለች። ጨረቃ ፀሐይ ግን እንደዚህ አይደለችም። አንድ ሰዓት ከዚያ የምታደግ ነገርና ጊዜ የምትለየባት አይደለችም። ሻል ወራትን የምንለየው በጨረቃ ነው። ለዚህ አገልግሎት ነው አምላክ አላህ ስብሀነ ወተዓላ በቁርአን ላይ የነገረ አንዳንዴ 29 ቀን ሊሆን ይችላል፣ አንዳንዴ 30 ቀን ሊሆን ይችላል። ያ ነው እና እነዚህ ወራት አቆጣጠሮች የጨረቃ ወራት አቆጣጠር አላህ ስብሀነ ወተዓላ በቁርአን ላይ ተናግሯቸዋል። ሱረቱ አት-ተውባ ላይ ኢነ ዒደተ ሹሁሪ ኢንደላሂ ኢስና ዐሸረ ሸህራ ይላል። የወራቶች ቁጥር ከአላህ ዘንድ አስራ ሁለት ወራቶች ናቸው ይላል እና ከነዚያ መካከል አንደኛው ዘጠነኛው ወር ረመዳን ይባላል ረመዳን ይባላል ይሄን ወር ቀደምት ነብያትም ልክ እንደሆኛ እንድንጾመው የታዘዝንበት የጾም ወር ነው ሌላ ሱና ጾም አላቸው ነብያቶች ዋጅብ ግን ግዴታ ጾም ይሄ ነበር አላህ በቁርአን ላይ ፊ ሱረት አልበቀራ ላይ ሲናገር يا ايها الذين امنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون الى እናንተ ያመናችሁ ሰዎች ወይ ነጾም በእናንተ ላይ ተደነገገ ከእናንተ በፊት በነበሩ አማኞችም ላይ ተደንግጎ እንደነበሩ ሁሉ ይለናል የትኛው ወር ነው ስንል ቀጣዩ አንቀጽ ላይ ሸህሩ ረመዳን እያለ ይናገራል የረመዳንን ወር አለ ስለዚህ የረመዳንን ወር እንድንጾም እንዲጾሙ ቀደምት ነብያትም ታዘው ነበር ወይና ላ አምረ ልሙኡሚኒን ብማምረ ብልሙርሰሊን አሉ ነብ ስለ ላ ስለም አላህ ነቢያቶችን ባዘዘበት መሰረት እናንተንም አማኞችን አዘዛቸው ብለው ተናገሩ እና ይህን ወር ጠብቀው እንዲጾሙ ታዘው ነበር። እኛም ልክ ነው በነቢያት መንገድ ላይ ነን እና ያን ሲጾሙ የነበረውን ጾም ጾሙ ተባለ። እና ይህ ነው። ይህንንም የምንይዘው በጨረቃ ወራት አቆጣጠር ነው። ምክንያት አምላክ ምንም አይነት ሕግን አይደለግግም። ምክንያታቸው ምንድን ነው? እነዚህ ክብረ በዓላቶች የደስታ ጊዜያቶች ያደረገልን ለምንድን ነው? ሁለቱ ነቢያችን ስለ ላ ስለም ሲናገሩ ምናሉ? እነ ሊኩል ኡመትን ዒዳ ወሃዛ ዒዱን አሉ ዒድ አልፈጥር ወዒድ አልአድሓ ለእያንዳንዱ ትውልድ ለእያንዳንዱ ህዝብ አመታዊ ክብረ በዓል አለው። ለእኔና ለኡመቶቼ ደግሞ ሁለት ዓመታዊ ክብረ በዓል የደስታ ጊዜያቶች ተሰጥቷል። ለምንድነው በእነዚህ ጊዜያት ውስጥ በዓል እንድናከብር ደስታ እንድናሳልፍ የተፈለገው ዓላማ ምንድን ነው? ምክንያቱም ከሁለት ታላላቅ የእስልምና መሰረቶች የሆኑትን እነሱን ተከትሎ የሚመጣ ነው። እነዚህን ታላላቅ የእስልምና መሰረቶች በመፈፀማችን ምክንያት አላህን በደስታ እንድናመሰግነው ዘንድ ነው። ማናቸው እነዚያ? እነዚህ የእስልምና መሰረቶች አሁን ያለፈው ከአምስቱ የእስልምና መሰረት ምንድን ነው? አዲስ ጾም ነው። ከአምስቱ ታላላቅ የእስልምና መሰረቶች አንደኛውን መሰረት ሙሉ እንደው በሰላም እንድንፈጽም አላህ ስለወፈቀን እርሱን በደስታ እያመሰገን ነው እንድናሳልፍ ይሄ ክብረ በዓል የደስታ ጊዜ ተደነቀቀለን። ሁለተኛው ደግሞ ክብረ በዓል ከየትኛው የእስልምና መሰረት በኋላ ነው የተደነቀቀው? አዲስ ትመልሻለሽ ጃይም ረመን ት በ ሲት ተሚን ሸዋል ከያ ሱያም ይጃር ሉ ረመንን ጾሞ ከዚያም ከሚቀጥለው ከሸዋል ወር ስድስት ቀናቶችን አስከትሎ የጾመ ሰው አመቱን ሙሉ እንደጾመ ይቆጠራል አሉ። አሁን ቀጣይ የሚመጣ ወራ አለ። ከዚህ ወር ስድስት ቀን መጾም ከፈለጋቸው በተከታታይ መጾም ትችላላችሁ። ካልፈለጋችሁ ደግሞ እያቆራረጣችሁ እስከ ወሩ መጨረሻ ድረስ እያለፋችሁ መጾም ትችላላችሁ። በላጭው ግን በተከታታይ መጾም ነው። እሱ ነው ይጾም አለ እሱ ያንን እንድን ጾም ደንግገዋል። ነቢያችን ሰለላሁ ዓለይሂ ወሰለም ሱያም የውም የአረፋ ዩከፍሩ ሰነት ልማዲያ ወልአትያ ብለዋል። የአረፋ ቀን መጾም ያለፈውን የአንድ ዓመት የሚቀጥለውን የአንድ ዓመት ቀን ወንትን ያስምራል ብለዋል። እና ስለዚህ እያን ቀን እንጾመዋለን ማለት ነው። ባላ ኢብራሂም እባላለሁ እኔ። እንዴት ነት? መልካም እግዚአብሔር ይመስገን ደህና ነኝ። ኢብራሂም ሰላም፣ እናንተ አልሐምዱሊላ። እንኳን እንደናመጡ እኔ ከመግባቴ በፊት አንዳንድ ሀሳቦችን አንስተው እየተወያያችሁ እንደነበረ ሰምቻለሁ። እና ከንግግራችሁም መካከል እግዚአብሔር ለአዳም ከልጅ ልጅ የተወለጂ አድናሃለው ብሎ ቃል ኪዳን ገብቶለታል ብለውም እንደተናገሩ እየሰማሁ ነበረ። ማለት ነግረውኝ ማለት ነው። እንደዚህ ተናግረዋል እርሶ? አዎ፣ አዎ። እሺ ምንን መነሻ አድርገው ተናገሩ እርሶ? እግዚአብሔር ለአዳም ቃል ኪዳን ገብቶለታል፣ ከልጅ ልጅ ተወልጅ ያድንሃለው ብሎ ሲል፣ የት ቦታ ነው እግዚአብሔር ለአዳም ቃል ኪዳን የገባለት ከልጅ ልጅ ተወልዶ እንደሚያድነው? ይኸውልህ ኢብራሂም። አቤት በሰዓቱ ከነበሩትና ከጠየቁኝ ጋራ ተነጋግረናል። የሚቀሩ ነገሮች ደግሞ ሰዓት ይዘን እንነጋገራለን። አሁን ያው ወደ አገልግሎት የመጣ ስለሆነ ሰላም ሁ የእኔ አባት አንድ ጊዜ። እሺ የእኔ አባት ሳይወጡ፣ አዳም ማነው? እግዚአብሔር ለአዳም ከልጅ ልጅ ተወልጄ አድነሃለሁ የሚል ኃይለ ቃል አልገባለሁ ቃል ኪዳን አልገባለትም። ለምን ቃል ኪዳን ገብቶለታል ብለው ሲያስተምሩ ስለነበረ በእርግጥ የማልፈርደው ነገር ስብከት ላይ አለ። ስብከት ላይ እኔም ድሮም ሰምቻለሁ፣ አሁንም እየተሰማ ነው። ወደፊት የራስህንም አለምቶች ከወንድሞች ጋር እንዳሳብሆነ ነው መናገር የራስህን መለፍለፍ አደለም የሚሆነው። አሁን እየሰማሁህ አይደለም ሰማሁህ አይደል? እኔና ቅመሞ ወንድሜ ኢብራሂም ተነጋግረን የሰጠኋቸውን የመጽሐፍ ቅዱስ ክፍል እነሱ ያስረዱሃል ይነግሩሃል አባ። እኮ ከአጋምምናምን አይደለም ኢብራሂምዬ፣ አንዴ ቆይማ አባ ጥቅሱ ቁጥሎን ነጋሉትና ችግር የለም እሱ ለላሱ እንዲያነበው የቁጥሉን ቁጥሉን ጥቅሱ ነጋሉት ምዕላፉና ቁጥሉንና ችግር የለውም። ይኸውልሽ ቅመም እኔ የገባሁት ወይም ማንም ማድረን ተደርጋችሁኝ አይደለም ገብቼ ያው ስታወሩ አይቼ ነው የገባሁት። ስለዚህ እንደ አንቺ በስርዓት መመካከር መነጋገር ከተቻለ ወደፊትም እኛም ባለው መጽሐፍ ላይ ማለት ተከባብረን በስነ ስርዓት በመረጃ ማለት ነው እንጂ እንደዚህ ድንገት አንዱ እየገባ ዘራል የሚል ከሆነ እኛ የሚያስገድድ የለብንም እኮ እዚህ ማለት መግባትም ይቻላል አላባ እንደዛ አይደለም የቅድሙ አሁን ኢብራሂም እና እኔ አንቺ ተግባብተናል አደለም አይ አባ እሱ ይመለሳሉ ማይመለሱ በሂደት ይመለሳሉ እንዲህ ደግሞ ነገር ገብቶ ሌላውን እንትን ማለት አይቻልም። በሰው ካለ በመጽሐፍ ቅዱስ የለም አይባልም። ለምን ለሊንዶ አንድ ጊዜ አባት እኮ እያወራሁ ዲስሪስፔክት ሳላደርግ ከዚህ በፊት እኔ ከመግባት በፊት እንደዚህ ብሎ እያስተማሩ ነበር። እና እኔ የጠየኩት ደግሞ ምዕራፍና አንቀጽ ነው እኔ ጀስት በምችለው ተምር ያለው ባይቢልን ማጥንቻለሁ ብዬ አስባለሁ። እና ከዛ ከዚህ ፖይንት ተነስቼ ከልጅ ልጅ ተወልጅ ያድናሃለሁ የሚል ሀይለ ቃል የለም መጽሐፍ ቅዱስ ውስጥ። ይህን ይህንን ነገር በለብስ አስተምሩ ያው የሚናገር ያው እንደ እግዚአብሔር ቃል ነገር ይላል አይደለ? ባይቢል እኛ መጽሐፍ ቅዱስ ነው። ባይቢል የሚለውን የመጽሐፍ ቅዱስ ክፍል አነበብኩ ብላል አይደለ? ባይቢል የሚል በመጽሐፍ ቅዱስ ላይ የተመዘገበበት የኛ መጽሐፍ ቅዱስ ነው። የተዋህዶ ቤተክርስቲያን መጽሐፍ ቅዱስ ነው። ምን አለ መሰሉት ባይብል እና መጽሐፍ ቅዱስ አንድ ነው ወይንስ ሊያያል ብለው ያምናለው እርሶ? እኮ እየጠየቅኩህን እኮ ነው። አሁን የእኛ ቤተክርስቲያን መጽሐፍ ቅዱስ አለን አይደለ? እኛ መጽሐፍ ቅዱስ ላይ በሽፋኑም ላይ ሆነ በውስጡ ላይ ባይቢል የሚል አለበት። ለምሳሌ እናንተ ቁራን የሚለው ቅዱስ ቁራን ይላል አይደለ? ሌላ ስም ሰጥቼ መናገር አልችልም። የእኛ መጽሐፍ ቅዱስ ይላል እንጂ ባይቢል የሚል ጽሁፍ ላይ አለ። አዎ፣ እንግሊዘኛ ነው። ባይብል ማለት እንግሊዘኛ፣ ባይብል ብሎ ይጠሩታል በእንግሊዘኛ። ልክ አደሉም? እንደ ቋንቋ ውስጥ እንግባ እንዲህ፣ መምህር ቋንቋ ውስጥ አይደለም። ባይቢል የሚባል ራሱን የቻለ መጽሐፍ አለ። እሺ እንጂ እኛ መጽሄ ከኛ እሺ፣ እኔ በእኔ በቃ ኦኬ ባይብል የሚለውን ለተወውና ምንም ችግር የለህ። ለርስዎን ደስ እንዲልወጥ ይው መጽሐፍ ቅዱስን ባጠናውበት ደረጃ ልክ መጽሐፍ ቅዱስን ባነበብኩበት ልክ እነግረውታሉ። እግዚአብሔር ይኸውልህ መጽሐፍ ቅዱስን ሳጠና ከመጽሐፍ ቅዱስ ውስጥ እግዚአብሔር ለአዳም ከልጅ ልጅ ተወልጄ አድነሃለው የሚል ኃይለ ቃል መጽሐፍ ቅዱስ ውስጥ አላገኘሁም። ከዘፍጥረት እስከ ራዕየ ዮሐንስ ፈልግ ያጣሁት። ምንን መሰረት አድርገው ነው ይህንን ሲናገሩ ሲያስተምሩ? እስከ ራእይ ዘልቀዋል። አዎ፣ መልካም። እኛ ደግሞ ምናልባት እዚያም ውስጥ አለ። አሁን እንዳልኩ የአገልግሎት ሰዓት ስለሆነ ወደፊት እንደዚህ ሰከን ባለ ከረጀ እና እናነጋገር እንችላለን። ምን አለ መሰሉት? ምን አለ ኧረ እኔ አንቱ አክብር እያወራኋት የምን ጎልበት ለምን አፍ ለማጥ ሞክራሉ? ብቻ ባጭሩ ሊወጡ ነው አሁን አይደለም። ኢብራሂም ኢብራሂም አባይ ሊንደ ሊንደ ሊንደ ይቅርታ፣ ምን አለ መሰሎት፣ መምህር ይሄ መጽሐፍ ቅዱስ ውስጥ አዎ፣ ኦልሬዲ እንደ እግዚአብሔር ቃል ይናገር ይላል አይደለ፣ ቃሉ። በዛ መሰረት በመጀመሪያ የኔን ሰዓት አዳምጠኝ። ለማዳመጥ ፈቃደኛ አይደለም ወንድም። እየተደማመጥን ነው ያንተን ብቻ ተናግረን ለመሄድ ከሆነ እንደዚያ ነሆነ አራለሁኝ የነበት ይኸው በትልቁ አይደለ። የአንድ ቀን ውይይት አይደለም እኮ ሀሳባችን እኛ እያወራን ያለ ነው። በደቂቃ ተወያይተን የምንለው ነገር አይደለም። ሲቀጥል ደግሞ አሁን እኔ ስለ እናንተ አስተምሮ ቁርአን ይሄን ይላል፣ ቁርአን ይሄን ይላል ብዬ፣ እናንተ ደግሞ ይሄን ትላላችሁ ብዬ አላልኩም። የግለሰብ ሀሳብም አላመጣውም። በውይይት መካከል እንደዚህ አይነት ነገሮች መግባት የለባቸውም። ሲጀመር ምን ማለት ፈልጌ ነው? እኛ ስለ መጽሐፍ ቅዱስ እያወራን እያለን መጽሐፍ ቅዱስ ላይ መጠየቅ ያለብን መጠየቅ እንጂ በመጽሐፍ ቅዱሳቸው የለም፣ በስብከት ነው ያለው። አሁን ይሄ መልስ ጥያቄ ከሆነ የጠየቅከው መልስ እየመለስክ ነው ራስህ። የለም አልክ፣ መጠየቅ አያስፈልግም። ጥያቄ ነው አይደለ? ቅድም የቀረበው እኮ በመጽሐፉ ላይ አለ ወይ በሰማንያ አይሁድ መጽሐፍ ቅዱስ ውስጥ ይሄ አለ ወይ የሚል ነው፣ ከእነሱ ጥያቄው የመጣው አንተ ደግሞ የለም ብለህ ነው ያልከው። ስለዚህ አሁን የለም ስለሆነ ጥያቄ አይደለም። በስብከት ደረጃ አለ። በመጽሐፍ ቅዱስ ከእንትን ጀምሬ እስከ ራእይ ዘልቄዋለሁኝ ለአዳም የገባለት ተስፋ የለም ነው ያልከው። መጠየቅ ያለብህ ይሄ ነው ወይ፣ በመጠየቅ መልክ ከሆነ የምጠይቀው ይህንን ነው ምልህ። ከዚያ ሲቀጥል እንዳልኩት መግቢያ ላይ ለአንድ ቀን ለደቂቃ ብቻ ስላልሆነ ነገ ነገ ምን በውስጥ መስመር ቅመም ጽፌላታለሁ ለኢብራሂም ቅድም ጽፌላታለሁ። እንትንም ለመጽሐፍ ቅዱስም ልኬት ስለነበረ ማለት ነው። ስለዚህ ነገ ነገም ማውራት እንችላለን። ስናወራ ግን እንዲሁ ተረጋግተን ስሜታዊ ሳንሆን የጎንዮሽ ሌላ ሀሳብ፣ ሌላ ደግሞ የሆነ ነገር ሳንዝ ሰብአዊነት መጽሐፍ ቅዱሱንና የእኛም መጽሐፍ ቅዱሱን ያለኝ መረጃ በእምነት ያለውን ማለት ነው እናንተም ደግሞ መጽሐፋቸው ላይ ያለውን ጥቅስና ምዕራፍ እየተሰጣጡ ነው እንጂ እናንተ ይሄን ይላል። ለወቀስ አለከሰሳ እኮ አይደለም። ለወቀስ አለከሰሳማ ከሆነ ምንም አያስፈልግም። እ ጊዜያችንንም አናባክን። ስለዚህ እስካሁን ለነበረን አመሰግናለሁ። እሺ፣ አባ አባችን፣ በሌላም ኢብራሂም ሳይሆን እሺ፣ አይወጡም አባ። በጣም ይቀልታና ያው እስካሁን በተከባብለን አውልተናል። ጥቅሱን ለኢብራሂም ቢሰጡት አባታችን ይህንን የሚለውን ጥቅስ ቢሰጡት እሱ ምክንያቱም ያው እዚህ ሁላ የምንማማለው እኮ ሁላችንም ከመጥፋት እንድንድን ነው፣ አይደለ? ከመጥፋት እንድንድን ነው። ስለዚህ ጥቅሱን ንገሩት እና ለወንድማችን አለ ከልጅ ልጅ የተወልጄ አድንህለው የሚል ምዕራፍ እዚህ ላይ ቁጥር እዚህ ላይ አለ። ኢብራሂም ልጄ ተለዳ አንብብ ብለው ለእሱ ይንገሩት። እሱም ይቀበላል። እሱ ላሱ ያነበዋል ልጁ ላይ መጽሐፍ ቅዱሱ ስላለ። እቺ ያው ልንገረው እንጂ ብዙም ምን ጠይቃቸው አሉ። ወደዚህ ወደ ሀሳብ የምንገባ ከሆነ ለጠቅላላ እውቀት ነው ለእምነት ነው ለምንድ ነው የሚሉ ይኖራሉ። ግን ለሱ ምዕራፍ ሁሉ ስጠላ ሆኑ ጊዜ ስለሌለን መጽሐፈ ቀለሚንጦስ ምዕራፍ ሶስት ቁጥር አስራ አምስት ጀምረ በጥቅሉ ምዕራፍ ሶስትን አነበው ተስፋውንም ሂደቱን በጥቅሉ መጽሐፈ ቀለሚንጦስ ምዕራፍ ሶስትን መጽሐፈ ቀለሜንጦስ መጽሐፍ ቅዱስ ነው። አባት ሰማንያዱ ላይ ነው ያለው፣ ሰማንያዱ ላይ አለ። ቅድም ከወንድምህ ጋር እኮ መጽሐፍ ቅዱስ እያነበበልኝ እኮ ነበር። እሺ፣ እሺ፣ ይኸው፣ ይኸው፣ ቆይ፣ እሺ፣ ይኸው። እንግዲህ ይህን እዚህ መጽሐፍ ውስጥ ነው ያለው ሰማንያ አንድ አዱ ውስጥ በኋላ እንመለስም። ከእነሱ ጋር እኮ የቆየነው መጽሐፍ እዚህ ውስጥ ነው ወይ? እዚህ መጽሐፍ ውስጥ የቆየነው አይደለ? አውቄያለሁ አውቄያለሁ። መጽሐፍ ቅዱስ የሚባለው ይሄ ነው። እዚህ ውስጥ አለው ወይ ነው፣ ላሳያችሁ